ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ቤቴሌ እባላለሁ። ዛሬ ስለ ወሊድ መከላከያ እንክብሎች በአፍ ስለሚወሰደው እንነጋገራለን። ምን ያህል ወሊድን ይከላከላል? እርግዝናን ምን ያህል ይከላከላል? መች ልጀምር? ፔሬዴ በጀመረ በስንተኛ ቀን ነው መጀመር ያለብኝ? ድንገት ረስቼ አንድ ቀን ሳልወስድ ብቀር ምን ይፈጠራል? ምን ላድርግ? እና የጎንዮሽ ጉዳቶች አሉት ወይ የሚለውና ሌሎች ብዙ ጊዜ የተደጋግመው የሚነሱ ጥያቄዎችን እንመልሳለን። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። የወሊድ መከላከያ እንክብል በአፍ የሚወሰደው በውስጡ ሁለት ቅመሞችን ይይዛል። በዋናነት ሰውነታችን ውስጥ የሚገኙትን ኢስትሮጅንና ፕሮጀስትሮን ይይዛል እና እርግዝና እንዳይፈጠር ይከላከላል። እርግዝና እንዳይፈጠር የሚከላከልበት መንገድ አንደኛው ኦቮሌሽን የምንለውን ወይ ደግሞ እንቁላል ከእንቁላል ማስቀመጫ ከእንቁልቴ ውስጥ ወጥቶ እንዳይመጣ ስለሚከለክል እንቁላል ከሌለ ደግሞ እርግዝና አይፈጠርም። ስለዚህ በዋናነት ደረጃ ኦቮሌሽንን ወይ ደግሞ እንቁላል እንዳይለቀቅ ስለሚያደርግ እርግዝናን ይከላከላል። በቀጣይነት ደግሞ በማህፀናችን የሚወጣውን ፈሳሽ በጣም ወፍራም ስለሚያደርገው የወንዴ ዘርፍሬ ያንን ፈሳሽ አልፎ እንዳይገባና እርግዝና እንዳይፈጠር በሁለተኛነት ደረጃ ይጠብቃል ማለት ነው። በሶስተኛነት ደረጃ ደግሞ የማህፀን ግርግዳን በጣም ስስ ስለሚያደርገው የወንድ ዘር ፍሬ አልፎ እንኳን ከእንቁላሉ ጋር ቢገናኝ እድገት እንዳይኖረው፣ ከማህፀን ግርግዳ ጋር እንዳይጣበቅ የማህፀን ግርግዳን በጣም ስስ ስለሚያደርገው በዚህ በነዚህ ሶስት መንገዶች በአፍ የሚወሰዱ የወሊድ መከላከያ እንክብሎች እርግዝና እንዳይፈጠሩ ይከለክላሉ ማለት ነው። እሺ፣ ይሄን ያህል ካልን ምን ያህል ነው አስተማማኝነቱስ? በስነ ስርዓት ከተወሰደ ምን ያህል እርግዝናን ይከላከላል ስንል እስከ 99 በመቶ ድረስ ማለትም ከአንድ ሺህ ሴቶች ላይ እስከ ከአንድ ሺህ ሴቶች ሶስት ሰዎች ብቻ ናቸው የሚያረግዙት። ከዘጠና ዘጠኝ ፐርሰንት በላይ የወሊድን ወይ እርግዝናን የመከላከል አቅም አለው። ይህ የሚሆነው ግን በስነስርዓት ሲወሰድ ማለት በስነስርዓት መውሰድ እንዴት ነው በምንልበት ጊዜ እዛው ላይ የወሊድ መከላከያን ክብሉ ላይ በቀስት ተደርጎ በስነስርዓት እንዴት እንደምትወስዱት እዚህ ጋ እንደማሳያችሁ ያስቀምጥላቸዋል። በእሱ መሰረት ሁሌ በተመሳሳይ ሰዓት በየቀኑ መውሰድ ጥሩ ያልኳችሁም እስከ 90 ፐርሰንት ድረስ እስከ 99 ፐርሰንት ድረስ እንዲከላከል ያደርጋል። ግን ቀን ሚስ የሚደረግ ከሆነ ደግሞ ኢፌክቲቭነሱ ወይ ደግሞ አስተማማኝነቱ እየቀነሰ ይመጣል ማለት ነው። ስለዚህ ሁላችሁም ይሄንን የወሊድ መከላከያ መንገድ ለመውሰድ የወሰናችሁ ሰዎች ሴቶች በሚመቻችሁ ሰዓት ሁሌ በዛ ሰዓት ለመውሰድ በሚመቻችሁ ሰዓት መውሰድ ወይ አላርም ሞልታችሁ ወይ ደግሞ ጥርሳችሁን ስትፍቁ ሌ ጧት ጧትም ቢሆን በሚመቻችሁ ለእናንተ በሚመች በተመሳሳይ ሰዓት ሁሌ መውሰድ አስተማማኝነቱ ከፍ እንዲል ያደርጋል ማለት። ከዛ በተጨማሪ ደግሞ መቼ እንጀምር መጀመር ያለብን ቀንም ምን ያህል መድኃኒቱ መስራት እንደሚችል ተጽዕኖ ስለሚያደርግ የምንጀምርበት ቀንም አስተማማኝነቱ ላይ ተጽዕኖ ያደርጋል ማለት ነው። ብዙ ጊዜ የሚመከረው ፔሪዳችሁ ወይ ደግሞ ወር አበባችሁ የመጣ ቀን ማለት ያለቀበት ቀን ሳይሆን መጀመሪያ ወር አበባችሁን ያያችሁበት ቀን ላይ ብትጀምሩ ይመከራል ማለት ነው። እንደዚያ በሚሆንበት ጊዜ ሌላ ተጨማሪ የወሊድ መከላከያ መጠቀም ሳያስፈልጋችሁ ወሊድን መከላከል ይችላል ዘጠና ዘጠኝ ፐርሰንት ያህል። ግን እሱ ካልተቻለ እስከ አምስት ቀን ድረስ ብትወስዱም ብዙም ችግር የለውም የመጀመሪያውን የወር አበባችሁን ካያችሁበት እስከ አምስት ቀን ግን፣ በእነዚህ ቀናቶች ካልጀመራችሁ ደግሞ በየትኛውም ቀን መጀመር ትችላላችሁ። ግን ከጀመራችሁ በኋላ ቢያንስ ለሰባት ቀናቶች ሌላ የወሊድ መከላከያ መንገድ እንደ ኮንዶም ያለውን ብትጠቀሙ ይመከራል። ወይ ደግሞ ለተከታታይ ሰባት ቀናት መድኃኒቱን ከጀመራችሁ በኋላ ምንም አይነት ግንኙነት ባታደርጉ ይመከራል። ለዛ ከሆነ ግንኙነት ከተፈጠረም ፕላን ቢ ወይ ደግሞ ድንገተኛ የሆኑ የወሊድ መከላከያ ኢመርጀንሲ ኮንትራሴፕቲቭዝ የምንላቸውን እነሱን ብትጠቀሙ ይመ ሌላው ደግሞ ከሌላ የእርግዝና መከላከያ አይነት ወደሚዋጠው የምትቀይሩ ከሆነ ደግሞ ወዲያውኑ ምንም አይነት በመሀል ክፍተት ሳትፈጥሩ መውሰድ አስፈላጊ ነው። ስለዚህ ኢፌክቲቭነሱን ወይ ደግሞ አስተማማኝነቱን የሚወስንልን በየቀኑ እየወሰድ ነው ነው ወይ የሚለው እና የጀመር ነው በየትኛው ሰዓት ነው የሚለው ስለሆነ እነዚህ ሁለት ወሳኝ መረጃዎችን ማወቅ በጣም አስፈላጊ። ከዛ በተጨማሪ ደግሞ አንድ ወይ ሁለት ጊዜ ሚስ ካደረግኩ ካልወሰድኩ፣ ከረሳው ምን ማድረግ አለብኝ ለሚለው ጥያቄ ስንመልስ ደግሞ አንድ ብቻ ከረሳችሁ፣ ለምሳሌ ትላንትና ወስዳችሁ ዛሬን ሳቱ ሳትወስዱ ብትረሱ ነገ በምትወስዱበት በተመሳሳይ ሰዓት ላይ ሁለት ፍሬ ትወስዳላችሁ። ከዛ ደግሞ ከሌሎች ቀኖች ላይ ደግሞ በኖርማሉ ትቀጥላላችሁ ማለት ነው። ስለዚህ አንድ ቀን ከረሳችሁ የረሳችሁትን ፒል የረሳችሁትን ኪኒን እና ቀጣይ ቀን ላይ የምትወስዱትን ኪኒን አንድ ላይ ትወስዳላችሁ። ከዛ ግን የቀሩት ቀናቶች ላይ በኖርማሉ አንዳንድ ፍሬ እየወሰዳችሁ ትቀጥላላችሁ። ሁለት ቀን ደግሞ ከረሳችሁ ያስታወሳችሁበት ይ ሶስተኛው ቀን ላይ ሁለት ፍሬ ትወስዳላችሁ። ከዛ በነጋታውም ሁለት ፍሬ ትወስዳላችሁ። ከዛ ግን ኖርማሊ ትቀጥላላችሁ። ሶስት እና ከዛ በላይ ከረሳችሁ ግን የረሳችሁትን መውሰድ አይጠበቅባችሁም ትተውትና ትቀጥላላችሁ እንደ ኖርማሉ። ባስታወሳችሁበት ቀን ጀምራችሁ በስነስርዓት አንዳንድ ፍሬ በተመሳሳይ ሰዓት መውሰድ ትጀምራላችሁ። ከዛ ግን ለተከታታይ ሰባት ቀናቶች ሌላ የእርግዝና መከላከያ መንገዶችን ብትጠቀሙ እንደ ኮንዶም ያለ ወይ ደግሞ ምንም አይነት ግንኙነት ባታደርጉ ይመከራል። ምክንያቱም አስተማማኝነቱ ወይ ኤፌክቲቭነቱ፣ ወሊድ እርግዝና የመከላከል አቅሙ ስለሚቀንስ ማለት ነው። ስለዚህ ከሶስት እና ከዛ በላይ ካልወሰዳችሁ ሶስት ቀኖችን ሌላ ተጨማሪ የወሊድ መከላከያ እንደ ኮንዶም ያሉትን መጠቀም። አንድ ቀን ግን ከረሳችሁ በቀጣይ ቀን ሁለት ፍሬ ወስዳችሁ ከዛ እንደ ኖርማል መቀጠል። ሁለት ቀን ከረሳችሁ ደግሞ ሁለት ፍሬ አሁን ሁለት ፍሬ በነጋታ ወስዳችሁ ከዛ መቀጠል ማለት ነው። በአፍ የሚወሰደውን የወሊድ መከላከያ እንክብል መጠቀም የማይችሉ እነማን ናቸው በምንልበት ሰዓት የመጀመሪያው ያረገዘች ወይ ደግሞ ማርገዝ ሀሳብ ያላት ወይ የሞከረች ያለች ሴት፣ ከወለደች ሶስት ወር በታች የሆናት ሴት እና ከወለደች ደግሞ ስድስት ወር የሆናት ግን እያጠባች ያለች ሴትም ይሄንን መውሰድ አትችልም ማለት። ከዚያ በተጨማሪ በሳምባ ላይ የደም መርጋት ከነበረባት ወይ ደግሞ አሁን ካለ የስትሮክ በሽታ ከገጠማት፣ ከዚያ በተጨማሪ ደግሞ ከፍተኛ የሆነ የደም ግፊት ለምሳሌ ከመቶ ስልሳ የላኛው የታችኛው ደግሞ ከመቶ በላይ ካለባት እና ከዛም በተጨማሪ የስኳር በሽታ ኖሮባት ለብዙ ጊዜ ከ20 ዓመት በላይ ወይ ደግሞ ከስኳር ጋር በተገናኘ የኩላሊት ችግር ያመጣ፣ የዓይን ችግር ያመጣ፣ የነርቭ ችግር ያመጣ፣ የኩላሊት በሽታ ካለባት ይሄ የወሊድ መከላከያ መድኃኒት አይመከርም ማለት ነው። ከዛ በተጨማሪም የጉበት ካንሰር ካለ፣ የጡት ካንሰር ካለ፣ ጉበት ላይ ሌሎች ህመሞች ካሉ ከዛም በተጨማሪ ከነርቭ ጋር የተያያዘ የራስ ምታት ካለ እነዚህ በሽታዎች ካሉባት ይሄኛውን አይነት የወሊድ መከላከያ መጠቀም አትችልም ማለት ነው። ሌላ የሚነሳው ጥያቄ ይሄ የወሊድ መከላከያ ኢንፌክሽኖችን ይከላከላል ወይ በሚባልበት ጊዜ ይሄ አይከላከልም። ከኤች አይ ቪ ቢሆን ሄፐታይተስ፣ ሌሎች የአባላዘር በሽታዎችን አይከላከልም። ስለዚህ ከዚህ በተጨማሪ ይህንን ኢንፌክሽኖች ለመከላከል ኮንዶም ብትጠቀሙ ይመከራል ማለት ነው። ወሊድ ከመከላከል በተጨማሪ ደግሞ ሌሎች ብዙ ጥቅሞች አሉት ይሄ የሚዋጣው የወሊድ መከላከያ እንክብል። የመጀመሪያው ምንድን ነው? ከወር አበባቸው የሚዛባባቸው ወይ ደግሞ ብዙ የሚሆንባቸው ሴቶች ላይ ይህንን ምልክት ይቀንሳል። ከዛም በተያያዥነት ደግሞ ብዙ ስለሚፈሳቸው የሚመጣውን የደም ማነስ ችግርም አንድ ላይ ይቀንሳል። ምክንያቱም ብዙ እንዳይፈሳቸው የተዛባ እንዳይሆን ስለሚያደርግ ብዙ ደም ስለማይፈሳቸው የደም ማነስ አይዛቸውም ማለት ነው። ከዛም በተጨማሪም የማህፀን ግርግዳ ካንሰር፣ የጡት ካንሰር ደግሞ አሁን እየወሰዱ ባሉ ሰዎች ላይ ደግሞ አንጀት ካንሰርን የመከላከል አቅም አለው ማለት ነው። ከዛም በተጨማሪ ከሆርሞን ጋር የተገናኘ በመጠኑ የሚያስቸግር ፊት ላይ ያለ አክኔ ወይ ደግሞ ብጉር ካለ እሱና ከሆርሞን ጋር የተገናኘ ፊት ላይ የሚወጣ ጸጉርንም ይቀንሳል ማለት ነው። ከዚያም በተጨማሪ ኢንዶሜትሪዮሲስ የምንለው የማፀን ግርግዳ ላይ ያለ ቲሹ ሌላ ቦታ የሰውነት ክፍል ላይ በሚያድግበት ጊዜ የሚመጣውን ህመም፣ ከእሱ ጋር ተያይዞ ያለውን የመቀነስ አቅም አለው ማለት ነው። ለማጠቃለል ያህል የወሊድ መከላከያን ክብል በየቀኑ የሚወሰድ እርግዝና ለመከላከል የሚጠቅም ውስጡ ኢስትሮጅን እና ፕሮጀስትሮል የምንለው ሰውነታችን ውስጥ ያለውን ቅመም የያዘ ነው። ስለዚህ በስነ ስርዓት ከተወሰደ እስከ 99 ከመቶ ድረስ ወሊድ መከላከል ይችላል። በስነ ስርዓት መውሰድ እንዴት ነው የሚለውም በደንብ በስፋት በቪዲዮ ላይ ተነጋግረናል። ከዚህ ተያይዞ ሌሎች ጥያቄዎች ካሏችሁ ወይ ደግሞ ከዚህ ጋር የሚያልተገናኘ ጥያቄ ቢሆን ከጤና ጋር ያላችሁን ጥያቄዎች በኮሜንት ሴክሽን ላይ ጻፉልኝ፣ እመልስላችኋለሁ። ስለሰማችሁኝ አመሰግናለሁ። ሰብስክራይብ አድርጉ። ቴንክ ዩ ቬሪ ማች።